ባለ ልደቷ ጋራ እንግዲህ የፍቅር ግንኙነት ጀምር ያለው ብሏል። በተለይ እንግዲህ ከሜሪ ጋራ በጣም ብዙ ቪዲዮችን ሲሰራ እናውቀዋለን። ዳጊ ይባላል በጣም ብዙ ነገሮችን ሰርቷል ከእሷ ጋራ እንግዲህ በዛሬ ቪዲዮ ደግሞ በጣም በሚገርም ሁኔታ እንግዲህ ከሀይሚ ጋራ ግንኙነት እንደጀመረ ወይም ደግሞ የፍቅር ግንኙነት እንደጀመረ በግልጽ እንግዲህ ለሚር ይነግሯታል ማለት ነው። እጅግ በጣም በሚያስገርም ሁኔታ እንግዲህ የሀይሚና የብሩኬ ጉዳይ ወደ ሌላ አቅጣጫ እየሄደ እንደሆነ በደንብ ያሳያል። እጅግ በጣም ማጠብቁት ትልቅ ሚስጥር በዚህ ቪዲዮ እነግራችኋለሁ። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ፣ አዲስ ያልሆናችሁ ደግሞ እንደተለመደው ቪዲዮችን ላይ ካርጉ ሀሳብ አስተያየታችሁን ኮመንት ስር አስቀምጡልን ወደ ወገኖች እንግዲህ ከሰሞኑ በጣም በሚገርም ሁኔታ በተለይ እንግዲህ እንደምታስታውሱ ከሆነ የሀይሚ ልደቷ ቀን እንግዲህ እየተከበረ ነበረ። በተለይ እንግዲህ ጓደኞቿ ያዘጋጁትን የልደት እንግዲህ ፕሮግራም ላይ እንግዲህ ብሩኬ በስተመጨረሻ ተገኝቶ ፕሮግራሙም ሳይሳካ ቀርቶ በተለይ እንግዲህ ሀይሚ በጣም እንደከፋትና ወደ ቤቷ መሄድ እንደምትፈልግ ተናግራ ወደ ቤቷ ስትሄድ፣ በተለይ የብሩኬ ስሜት ሲቀያየር አይተናል። እጅግ በጣም በሚገርም ሁኔታ እንግዲህ ስሜቱን መቆጣጠሩ ላከብዶት ቪዲዮ ተቋርጧል ማለት ነው። ይሄ ማለት እንግዲህ እስከ ዛሬ ድረስ የተለየ ስሜት እንዳለው ነው የሚያሳየው። ብሩኬ ምንም አይነት ሀይሚ ላይም ቢሆን ተስፋ እንዳልቆረጠ ነው የሚያሳየው። እንግዲህ በዛሬ ቪዲዮ ደግሞ እጅግ በጣም በሚገርማችሁ ሁኔታ እንግዲህ የሆኑ ሰዎች ተገናኝተዋል ማለት ነው። በተለይ እንግዲህ እንደምታውቁት ዳጊ ኦርቶን ይባላል። በተለይ ዳጊ ቲክቶክ ላይ እጅግ በጣም ታዋቂ ነው። እንግዲህ ከሜሪ ጋራ በጣም ብዙ ቪዲዮዎችን ዩትዩብ ላይ ሲሰሩ እንደነበረ በደንብ እናስታውሳለን። በዛሬ ቪዲዮ እንግዲህ በጣም በሚገርማችሁ ሁኔታ ከባለ ልደቷ ጋራ በተለይ የፍቅር ግንኙነት እንደጀመረ በደንብ አድርጎ ተናግሯል። ያው እንግዲህ እንደምታውቁት ሰሞኑን በተለይ እንግዲህ ልደቷን እያከበረች የነበረች ሀይሚ እንደነበረች በደንብ እናስታውሳለን። ስለዚህ ከእሷ ጋራ ግንኙነት እንደጀመረ በደንብ ተናግሯል ማለት ነው። እንግዲህ ያው ፎቶው ላይም እንግዲህ ያስ የተቀመጠው የእሷን ትክክለኛ ፎቶ ነው፣ ፊቷን ሸፍኗል። ያው ብዙ ሰዎች እንግዲህ ስለሚጠብቁ ያንን ነገር ግንኙነት ግን እንደጀመረ ከእሷ ጋራ ቪዲዮ መስራት እንደሚቀጥል በደንብ አድርጎ ተናግሯል ማለት ነው። እንግዲህ በጣም በሚገርማችሁ ሁኔታ ይሄ ነገር እንዴት ሊሆን ይችላል ብሎ በጣም ብዙ ሰዎች ስትጠይቁኝ ነበረ። በተለይ እንግዲህ በባለፈው ቪዲዮ ደግሞ በጣም በሚገርማችሁ ሁኔታ ዳጊ ከማን ጋራ ሲሰራ እንደነበረ በደንብ አይተናል። ዳጊ እንግዲህ ሰሞኑን በተለይ የመጣች ከብሩኬ ጋራ አንዳንድ ቪዲዮችን ስትሰራ የነበረች ሊንዳ ከምትባለው ሴት ጋራ ግንኙነት እንደነበረው እና ከእሷ ጋራም በጣም በብዛት ቪዲዮን እየሰራ እንደነበረ በደንብ እናስታውሳለን። እንግዲህ ከእሷ ጋራ አቁሞ ደግሞ ከሜሪ ጋራም ቀጥሎ፣ በስተመጨረሻ ደግሞ አሁን ላይ ከሀይሚ ጋራ ለመስራት የፍቅር ግንኙነት እንደጀመሩም በዛውም ለመናገር ለሜሪ በደንብ አድርጉ ሲናገር እንደነበረ አስተውለናል ማለት ነው። በተለይ እንግዲህ ቪዲዮዎቹ ላይ በግልጽ እንኳን ባይናገርም ከባለ ልደቷ ጋር እንግዲህ የፍቅር ግንኙነት እንደጀመረ እና ከእሷ ጋር አብሮ እንደሚሆን በደንብ አድርጎ ተናግረዋል ማለት ነው። እጅግ በጣም በሚገርም ሁኔታ እንግዲህ ከዚህ በፊት እንደተናገር ዳኒ ሮስት በጣም ብዙ ነገሮችን እያረገ ነው። እስከ ዛሬ ድረስ ከህይወታቸው አልወጣም ብለን ስንናገር ነበረ። ይህንን የሚያሳምን እንግዲህ ትልቅ መረጃ አግኝተናል ማለት ነው። እንግዲህ ዳጊ ኦርቶን የሚባለው ከዚህ በፊት ከሊንዳ ጋራ በጣም ብዙ ቪዲዮዎችን ሰርቷል። እሱ ብቻ አይደለም። አሁን ደግሞ ከሃይሚ ጋራ መስራቱ ደግሞ እጅግ በጣም በሚገርም ሁኔታ የሆነ ሴራ እንዳለ ነው የሚያሳየው። ዳጊና ዳኒ ሮስት እንግዲህ በጣም በጣም እንግዲህ ወዳጆች ናቸው። በጣም ብዙ ቪዲዮዎች አብሮ ሲሰሩ ነበረ። ጓደኞች ብቻ አይደሉም፣ ከዛም በላይ ናቸው። ኢቨን አንድ ቤት ውስጥ እስከ መኖር ደረጃ ላይ የደረሱ ሰዎች ናቸው። ስለዚህ እነዚህ ሰዎች ሆን ብሎ እንግዲህ በብሩኬ በኩልም መጥተዋል። በሀይሚ በኩል ደግሞ እንግዲህ በድጋሚ ወጥመድ ውስጥ ለማስገባት እሷን ከፍተኛ ጥረት እያደረጉ ነው ማለት ነው። እጅግ በጣም በሚገርም ሁኔታ እንግዲህ በህይወታቸው ላይ በተከታታይ በተለያየ መንገድ እየመጡ እንደሆነ አስተውለናል ማለት ነው። እንግዲህ እንደምታስታውሱት ከሆነ ሊንዳና ብሩኬ በተለይ በጣም እንደተቀራረቡና ወይም ደግሞ ልክ እንደ ጓደኛ ሆኖ አንዳንድ ቪዲዮችን ሲሰሩ እንደነበረ እናስታውሳለን። ከዚህ በፊትም እንግዲህ ቺሊ እንዳምትባለው ከዳጊ ጋራ አንዳንድ ቪዲዮችን ሰርታ ነበረ። እሱ ብቻ አይደለም እንግዲህ ከዳኒ ሮስት ጋራም የተለያዩ ቪዲዮችን ሰርታ በስተመጨረሻ እንግዲህ ከዳኒ ሮስት ጋራ የሰራችውን ቪዲዮ እንዳለ አጥፍታ፣ ዳኒ ሮስትም እሷ ጋራ የሰራውን በሙሉ አጥፍቶ እንግዲህ ወደ ብሩኬ መታለች ማለት ነው። ብሩኬ ጋር ስትመጣ ደግሞ እንግዲህ ሆን ተብሎ እንደሆነ ያስታውቃል። ምክንያቱም እሷ ቪዲዮዋን ያጠፋችበት ምክንያት እንግዲህ ከዳኒ ጋራ ምንም አይነት ግንኙነት እንደሌላት ወይም ደግሞ ምንም አይነት ኬዝ እንደሌላቸው ለብሩኬ ለማሳየት ያክል ነው። ያ ነገር ግን እጅግ በጣም እንግዲህ ከባድ እንደሆነ ለመረዳት ችለናል ማለት ነው። ሁኔታው በዚህ ቀጥሏል። እንግዲህ በጣም በሚገርም ሁኔታ ደግሞ እንግዲህ ሀይሚና ዳጊ አብሮ ሊሆኑ ነው የሚል ደግሞ አዲስ መረጃ አግኝተናል። በተለይ እንግዲህ ዳጊ እራሱ በአፎ እንግዲህ ያወራው ነገር ነው። ራሱ ያው ከባለ ልደቷ ጋር እንደሚመጣና ካሁን በኋላ ከእሷ ጋራ የፍቅር ግንኙነትም እንደሚጀምር በደንብ አድርጎ ተናግሯል። ይሄ ነገር እንግዲህ አሁን ላይ በጣም ከባድ ነው። ምክንያቱም ለብሩኬ ብሩኬ እንደዚህ አይነት ስሜት ሲሰማው እንግዲህ መጀመሪያ ይመስለኛል። በተለይ ከተጣሉ በኋላ እንግዲህ በጣም እንግዲህ እንዳያችሁት ከሆነ ተሰምቶታል። በቃ በተለይ ልደቷን ማበላሸቱ ምናምን በጣም ተሰምቶት እንደነበረ አይተናል። ግን ምንድን ነው እንደዚህ አይነት ስሜት ሲሰማው እሷ ደግሞ እንግዲህ እንደምታውቁት ከዳጊ ጋር ከሆነች እጅግ በጣም ከባድ የሆነ ቅናት ውስጥ የሚገባል ሌሎች ነገሮችም ሊፈጠሩ ይችላሉ። ስለዚህ በጣም በጣም እንግዲህ ከመጀመሪያው ጀምሮ እንደዚህ አይነት እልህ ውስጥ መግባት አስፈላጊ እንዳልሆነ በተደጋጋሚ ስንናገር ነበረ። እሱ ብቻ አይደለም እንግዲህ ሀይሚ ሁሉንም ነገር ትታ በይቅርታም ይሁን ከብሩኬ ጋራ አብራ እንድትሆን እጅግ በጣም ጥረት ስናደረግ እንደነበረ እናስታውሳለን። ብሩኬም እንግዲህ ይቅርታ ጠይቆ ያለውን ነገር ቢፈታና ወይም ደግሞ እሷም እርስ በርስ እንግዲህ ይቅር ቢባባሉና ወደተሻለ ወይም ደግሞ ወደ ራሳቸው ህይወት እንዲመለሱ ከፍተኛ ጥረት ስናደርግ ነበረ እግ አሁን ደግሞ ራሳቸው የፈጠሩት ታሪክ ነው። መጀመሪያ ላይ እንግዲህ በተለይ እንደምታስታውሱት ብሩኬ እንደዚህ አይነት ነገር ማድረግ አልነበረበትም። ሌላ ሰው አምጥቶ ወደ ሚዲያ በተለይ ለማስቀናት መሞከሩ እጅግ በጣም ከባድ አድርጎታል። እሷም እንግዲህ እንደማለች ያው አሳያለው እንዳለችው ከዳጊ ጋራ ለመምጣት እየሰራች እንደሆነ ወይም ደግሞ ቪዲዮዎች እየሰሩ እንደሆነ እጅግ እንግዲህ በሚገርም ሁኔታ መረጃው ደርሶናል ማለት ነው። በጣም ብዙ ሰዎች እንደሚገረሙ እርግጠኛ ነኝ። ምክንያቱም እንግዲህ ዳጊ የሚባለው ከዳኒ ጋር እጅግ በጣም ስር የሰደደ ግንኙነት እንዳላቸው በደንብ እናውቃለን። በሱም የተነሳ እንግዲህ በጣም ብዙ ነገሮች አሁን ሊፈጠሩ ይችላሉ። ከአሁን በኋላ በተለይ እንግዲህ እንደምታውቁት ዳጊና ዳኒ በጣም ስለሚቀራረቡ ሀይሚ ከዳጊ ጋር ሆነች ማለት እንግዲህ እርስ በርስ ደግሞ እነሱ መጣላት እንደሚጀምሩ ያው ሁላችንም እርግጠኛ እንሆናለን ማለት ነው። ስለዚህ እንግዲህ ነገሩ በጣም ተባብሶ ከቁጥጥር ውጭ ሆኖ ፍቅራቸው ወደ ጸብ እየተቀየረ ነው። ከጸብም አልፎ እንግዲህ በጣም በሚገርም ሁኔታ በጣም ብዙ ሰዎች ወደ ሚዲያ እየመጡ በእነሱም የተነሳ እንግዲህ በጣም ብዙ ነገር ሲናገሩ እንደነበረ እናስታውሳለን። በተለይ እንግዲህ ቲክቶክ ላይ ግሩፕ ፈጥሮ እንኳን እስከ መጣላት ደረጃ ድረስ ደርሷል በሀይሚ ሳይድ እና በብሩኬ ሳይድ በመሆን ሁለቱም ተከፋፍሎ እንግዲህ ሲሰዳደቡ የተለያዩ ቪዲዮችን ሲሰሩ በተለይ ኮመንት ላይ በጣም ብዙ ሰው ሲሳደብ አይቻለው። የነሱ ቪዲዮ ላይ እንግዲህ እጅግ በጣም በሚገርም ሁኔታ ሰውም እንግዲህ እስከ መጣላት ደረጃ ድረስ ደርሷል ማለት ነው፣ በእነሱ ምክንያት። ይህን ነገር እንግዲህ እስከ መቼ ድረስ እንደሚቀጥሉ ለማወቅ አልቻልንም። ምክንያቱም እንግዲህ ያው እንደምታውቁት ይሄ ነገር በጣም ያሰለቻል፣ ተመልካችንም በጣም እያሰለቻ ይሄዳል እንጂ ምንም ትምህርት የሚማርበት ያለበት ነገር የለም። ይሄንንም ነገር እንግዲህ ቶሎ የሚያበቁ ከሆነ ወይም ደግሞ እንዲበቃ የሚያረጉ ከሆነ በጣም የተሻለ ነው። እንግዲህ የእነሱም ሕይወት ቢስተካከል ሁላችንም ደስተኞች ነን። እንግዲህ በጣም በሚገርማችሁ ሁኔታ በዛሬ ቪዲዮ ዳጊና ሀይሚ አብሮ ለመምጣት እንደወሰኑ እና ፍቅረኛ ማቾች ለመሆን ጫፍ ላይ እንደደረሱ በደንብ አርገን እንግዲህ መረጃ ደርሶናል ማለት ነው። እንግዲህ ውድ የቻናል ቤተሰቦች፣ በቀጣይ ቪዲዮ እስከምንገናኝ ደግሞ ያው እንግዲህ እንደተለመደው ቪዲዮችን ላይክ አርጉ፣ ሀሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ጊዜ ይሆንላችሁ።